ሊቨርፑል ቻምፒየንስ ኦፍ ዘ ፕሪሚየር ሊግ። በአንፊልድ አዲስ ታሪክ ተመዘገበ። ሊቨርፑል የፕሪምየር ሊጉ አሸናፊ ሆነ። ጎረቤት ክለብ አንገቱን ደፋ። ተፎካካሪዎችም ህልማቸው ባጭሩ ተቀጨ። ማን ይሆናል ብሎ ገመተ? የርገን ክሎፕን ያጣው ክለብ ማን ወደዚህ ክብር ያመጣልስ ብሎ አሰበ? እግር ኳስ እንዲህ ነው፣ አንዱን ሲያሰናብት ሌላኛውን ወደ ዙፋን ላይ ያስቀምጣል። በአንፊልድም የተፈጠረው ይህ ነው። አሰልጣኝ የርገን ክሎፕን ከሊቨርፑል ጋር ያለያየው እግር ኳስ ትተውት በሄዱት ዙፋን ላይ አርኔስሎትን አስቀመጠ። ከዘንድሮ የውድድር አስቀድሞ የርገን ክሎፕን የሸኘው ሊቨርፑል የእሳቸውን ቦታ የሚተካለት አሰልጣኝ ከጫፍ እስከ ጫፍ ፈለገ። ከባየር ሊቨርኩሰን ጋር የቦንደስ ቡንደስሊጋውን ዋንጫ ሳይሸነፍ ማሳካት የቻለውን ጃቪ አሎንሶን ማምጣት ፈለገ። ነገር ግን ስፔናዊ አሰልጣኝ በክለቡ መቆየት መረጠ። በዚህ ሰዓት የሊቨርፑል ኃላፊዎች አንድ ሰው ላይ ዓይናቸው አረፈ። እሱም ኒዘርላንዳዊ የ46 ዓመቱ አሰልጣኝ አርኔ ስሎት ሆነ። የውድድር ዓመቱ ሲጀመር የክሎፕን ያህል እምነት በደጋፊው ዘንድ ያላገኙት ስሎት ቡድናቸው ከጨዋታ ጨዋታ በሚያሳየው ብቃት ከደጋፊዎች አልፎ የብዙዎችን ቀልብ መሳብ ቻለ። ከዚህ አልፎም የአውሮፓ ሻምፒየንስ ሊግ እንደሚያነሳ በብዙዎች ዘንድ ትልቅ ግምት ተሰጠው። ይሁንና ይህንን ትልቅ ባለ ሁለት ጆሮ ዋንጫ ማንሳት ሳይችል ከውድድሩ በጊዜ ተሰናበተ። ይባስ ብሎ የሊካፕ ዋንጫን በኒውካስትል ዩናይትድ ተነጠቀ። ለዓመታት ዋንጫ በማንሳት ከደጋፊዎች ጋር ደስታቸውን ማክበር የናፈቁት የሊቨርፑል ተጫዋቾች ያላቸው ዕድል አንድና አንድ ሆነ። እሱም የፕሪምየር ሊግ ዋንጫ ነበር። ፖሊሲ 1920 የውድድር ዓመት ከ30 ዓመታት በኋላ በየርገን ክሎፕ አማካኝነት የሊጉን ዋንጫ አንስተው ነገር ግን በኮሮና ቫይረስ ምክንያት ከደጋፊዎቻቸው ጋር ደስታቸውን ማክበር ያልቻሉት ቀያዮቹ በዘንድሮ ዓመት ግን ይህ ዕድል እንዲያመልጣቸው የፈለጉ አልመሰሉም። ይህንን ደስታ ከደጋፊዎቻቸው ጋር በአንፊልድ ለማሳለፍ አንድ ክለብ ማሸነፍ ግድ ብሏቸው ነበር። እሱም ቶትናም ሆስፐር ሆነ። በዛ ማንም መጫወት በማይፈልገው ስታዲየም ለተቃራኒ ክለቦች አስፈሪ የሆነው አንፊልድ ከድሉ በኋላ ደስታውን ከተጫዋቾቹ ጋር ለማሳለፍ ድጋፉን ቀጠለ። ጨዋታው ተጀምሮ ገና በ12ኛው ደቂቃ በዶሚኒክ ሶላንኪ አማካይነት ግብ የተቆጠረባቸው ቀያዮቹ ብዙም ሳይቆዩ በሊዩስ ዲያዝ አማካይነት አቻ ሆኑ። ከተጫዋቾች ጋር ዋንጫውን ለማክበር በአንፊል የታደመው ደጋፊ ነፍስ ዘራ። ሊቨርፑልም ከረፍት በፊት ሦስት ለአንድ እየመራ ወደ መልበሻ ክፍል አመራ። ከረፍት በኋላ ተጠናክሮ የመጡት ቀያዮቹ በግብፃዊ ኮከብ መሐመድ ሳላህ አራተኛውን ግብ አስቆጠሩ። አምስተኛውን ግብም በቶትናም በራሳቸው ተጫዋቾች አማካኝነት ከመረብ አሳረፉ። ያቺ ግብ አርኔስሎት ዋንጫውን ከማረጋገጣቸው አስቀድሞ ተመለከቷት የመጨረሻ ግብ ሆነች። በኤርገን ክሎፕ ፍቅር የወደቀው አንፊልድ ያንን ሁላ የክሎፕን ገድል ረስቶ አርኔ ስሎት እያለ ማዜም ጀመረ። የውድድር ዓመቱ ሲጀመር ጣሊያናዊን ፌዴሪኮ ኬዛን ብቻ በ15 ሚሊዮን ዩሮ ያስፈረሙት አርኔስሎት ስሎት በርካታ ዶላሮችን እያወጣ ነገር ግን ስኬት ለራቀው ማንቸስተር ዩናይትድ ትልቅ ማስተማሪያ ሆኑ። በእርግጥ አርኔስሎት በዘመነ በዘመነ ክሎፕ ስሮ መንግሥት ስር የተገነባ ክለብ ማሰልጠን ቢችሉም ነገር ግን ከክለቡ ለመውጣት አንፊልድ በር ላይ የቆሙትን እና አሌክሳንደር አርኖልድ፣ መሐመድ ሳላ፣ ቨርጂል ቫንዳይክን በክለብ ውስጥ ማቆየት ግድ ብሏቸው ነበር። ለደጋፊዎች በሚመቻ ጨዋት ፍልስፍና ወደ አንፊልድ ብቅ ያሉት ኒዘርላንዳዊ አሰልጣኝ ሀያኛውን የፕሪምየር ሊግ ዋንጫ በማሳካት ሊቨርፑልን ከማንቸስተር ዩናይትድ ጋር እኩል አደረጉት። ከጨዋታ መጠናቀቅ በኋላ አስተያየታቸውን የሰጡት አርኔስሎት በጣም ጥሩ ስሜት ይሰማኛል። ብዙ መናገር አልፈልግም። አሁን ላይ ያለው ብቸኛው ነገር ምስጋናዬን ለኤርገን ክሎፕ መላክ ነው። ከኤርገን ክሎፕም መልእክት እንደሚመጣልኝ 99.9% እርግጠኛ ነኝ፣ ሲሉ ተናገሩ። ክሎፕና ፔፕ የሠሩት ሥራ አስደናቂ ነበር፣ ሁልጊዜም የማሸነፍ መንገድ ያገኛሉ፣ ሲሉ ለነዛ ለስድስት ዓመታት ሲፎካከሩ ለነበሩ አሰልጣኞች ምስጋናቸውን አቀረቡ። እኔ ኩራት ይሰማኛል፣ ያሉት ስሎት በተጫዋቾች ብቻ ሳይሆን እዚህ የቆሙት ሰዎች፣ የስፖርት ዳይሬክተሮች፣ የእኔ አሰልጣኞች አባላት ትልቅ ጭብጨባ ልንሰጣቸው ይገባል፣ በማለት ለስኬታቸው መንገድ ጠራጊ ለሆኑላቸው ሰዎች የወዳሴ መልእክት አስተላለፉ። የውድድር ዓመቱ ሲጠናቀቅ በአንፊልድ ይህንን የመሰለ ድባብ ይፈጠራል ብሎ ማንገመተ? ማንስ አርኔስሎት የፕሪምየር ሊጉን ዋንጫ አሸንፈው ይህንን ንግግር ያደርጋሉ ብሎ አሰበ? ለተገኘው ስኬት ከአሰልጣኙ በመቀጠል ትልቁ ሚና የተወጣው መሐመድ ሳላህ። በአንፊልድ ማሸነፍ ልዩ ነው። ሁሉም ሰው ሮብለት የአርሰናልን ጨዋታ ፓላስ እንዲጨርሶ ፈልጎ ነበር፣ ነገር ግን አንፊልድ ላይ ስላደረግነው ደስተኛኔ በማለት ተናገረ። የሊቨርፑል አምበል ቨርጂል ቫንዳይክ በአንፊልድ ላሉና በዓለም ዙሪያ ለሚገኙ ደጋፊዎች ለማሸነፍ ፈልጌ ነበር። ይህ በዓለም ላይ በጣም ቆንጆ ክለብ ነው። ድሉም ይገባናል ሲል የደስታ መልእክቱን አስተላለፈ። ለዓመታት ሲናፈቅ የነበረ የጎረቤት ክለብ ማቅራሪያ የሆነው የፕሪምየር ሊግ ዋንጫ በድጋሚ ወደ አንፊልድ ሮድ ስታዲየም ከአምስት ዓመታት በኋላ ተመለሰ።